ሶ ለአስራ ሁለቱም ነገድ አንዳንድ መሪ ምረጥላቸው። ህዝቡን ሰብስብና አስመርጡ። እነዛም የየወገኑ መሪዎች ደግሞ አሁንም ለዛ ወገን የሚሆን መሪዎችን ይምረጡ። ከዛ ጉዳዩ ወደ አንተ የሚመጣውን እዛው ራሳቸው ይጨርሱ። ለመሪዎችም፣ እንደዛው እንደዮቶር አይነት ሰዎች በየዘመኑ እግዚአብሔር ያስቀመጣቸው ለመሪዎች ያስቀመጣቸው ግብዓቶች አሉ። እነዛን ማስተዋል ለመሪዎች ያስፈልጋል። መጽሐፍ ቅዱስ እንደሚናገር በሉቃስ ወንጌል ላይ እንደዚህ ይላል፣ ብዙ የተሰጠው ሰው በብዙ ይጠየቃል ይባላል። ሹመት ወይም አደራ ከተጠያቂነት ጋር ነው። ኃላፊነት ከተጠያቂነት ጋር ነው። መሪነት ማለት ሹመት ነው። ሹመት ማለት ደግሞ ነገ በፍርድ ወንበር የምንቀመጥበት ነው። ያኔማ እኔ የሚመጣው የገንዘብ ሹም ነበርኩኝ፣ ኦዲተር ነበርኩ አሁን ደግሞ ከዛ ቦታ ስለተነሰው አሁን ምን እንዲያደርግልኝ ልምጣ? በፊት የምመጣው እግዚአብሔር የህዝብን ገንዘብ እንዳልበላ፣ የህዝብን ገንዘብ እንዳልበዘብስ፣ ያለ አግባብ እንዳላጠፋ፣ ገንዘብም እንዳይሰረቅ፣ ገንዘብም እንዳይበተን እግዚአብሔር እንዲጠብቅልኝና እንድጠብቅ እንዲጠብቅ ለመጸለይ ነበር መጠው አሁን ደግሞ ከዛ ቦታ ተነስቼ አሁን ሰላማዊ ቦታ ስለሆንኩኝ ወደ እግዚአብሔር መምጣት አይጠበቅብኝ። መሪ ማለት ህዝብን ስለያዘ ወይም የሆነ ነገርን ሲለም የሚያስጠብቅ ወደ እግዚአብሔር የሚመጣ ሳይሆን ለህይወቱ ለነገርዬው ሁሉም እግዚአብሔር ጥበብን እንዲሰጠው የሚጸልይ የእግዚአብሔር አብሮነት ከሱ ጋር እንዲሆን የሚተጋ ሰው ነው። መሪ ሰዎቹን ከማማከሩ በፊት ከእግዚአብሔር ጋር መማከር አለበት፣ ከእግዚአብሔር መማር አለበት። ሰላም የተወደዳችሁ ውድ የክንግዴ ሚዲያ ቤተሰብ፣ እንደምናላችሁ ይህ በየሳምንቱ ወደ እናንተ የሚደርስ ከክንግዴ ሚዲያ ዩቲዩብ ቻናል በጎልደን ጆርኒ ፖድካስት የሚቀርብ ተከታታይ ፕሮግራማችን ነው። በዛሬው ቀን ደግሞ ስላገኘናችሁ ደስ ብሎናል። እግዚአብሔር አምላክ ዘመናችሁን ይባርክ። የዛሬው ታሪክ ከሚዲያም ሀገር ይጀምራል። አንድ የሚዲያም ሀገር ካህን ነበር። ካህኑም ዮቶር ይባላል። ዮቶርን ብዙ ሰው የሚያውቀው በመጽሐፍ ቅዱስ ነው። እሱም የሙሴ ሚስት አባት ወይም የሙሴ አማት በኛ አማርኛ የሙሴ አማች እንደምንለው ነው። እና የሙሴ አማች ዮቶር ነው። ዮቶር በ ሙሴ ህይወትና እና በመላው እስራኤላውያን ህይወት ላይ ምን አይነት አሻራ እንዳስቀመጠ ዮትወር የሚባል ጀግና ካህን እንደነበር ዛሬ የምናየው ይሆናል። ዮትወር በዘጸአት መጽሐፍ ላይ ነው የሚገኘው። በዘጸአት መጽሐፍ ምዕራፍ 18 ላይ ዮትወርን ደጋግሞ ያነሳል። ዮትወር ያንን ሙሉ ክፍሉን ስታነቡት ዮትወር ምን አይነት ነገር እንዳስተዋለ እናያለን። ሙሴ የእስራኤልን ህዝብ ከግብፅ ምድር ባወጣ ጊዜ ህዝብም የእስራኤልም ህዝብ ከግብፅ አገዛዝ ነፃ በወጡ ጊዜ ዮቶር ይህንን ዜና ሰምተው ወደ ሙሴ ይመጣል። ሙሴ ያንን በሚያደርግበት ሰዓት የሙሴ ሁሌቱም ልጆች እና የሙሴ ምስት አባቷ ቤት ዮቶር ጋር ነበረች። ሙሴ ይህንን ፊልሚያ ሲጋጠም፣ በዚህ መሃል ምንም አይነት ዜና አልተሰማም። እስራኤላውያን ተይዞ በግብፅ ምድር ነበር ያሉት በፋርኦን እጅ በፋርኦናውያን እጅ ነበሩ ለሙሴ ሸክም እንዳይሆኑበት ደግሞ የሙሴን ምስትና የሙሴን ልጆች ይዞ ኢትሮ ራሱ ጋር ነበር ያስቀመጣቸው ከዛ የድል ዜና ከሰማው በኋላ ወደ ሙሴ ይመጣል ወደ ሙሴ ሲመጣ እጅ ማንሻ ይዞ መሰወያ የሚያደርገውን መስዋዕት የሚያደርገውን ነገር ይዞ ነበር ይመጣው መጥቶ ከሙሴ ጋር ተገናኙ እዛስ ደርስ ክፍሉ እንደምናገር አደባባይ ላይ ቆሞ ሙሴ ድንኳን ውስጥ ነበርና ልጆች ሁለቱንም ልጆችንና ሚስትህን ይዤ መጥቻለሁ፣ ሊገናኝ ብሎ መልእክተኛውን ስልክ ሙሴ ሊያገኘው ወጣ። ሙሴም ሰገደለት። ከዛም ከዮቶር ጋር ተገናኙ፣ ደህንነታቸውን ተጠያየቁ። ከዛ ሙሴም ይዟቸው ወደ ሰፈር ገባ የሚል ነገር እናያለን። በዚህ ታሪክ ላይ በሁለተኛው ቀን ሙሉ ነገሩን ከሙሴ ከሰማ ወዲህ አንድ ነገር ያያል። ሙሴ ቢዚ ሰው ነው መሪ ነው። የእስራኤልን ሕዝብ ሙሉን የሚመረው ሙሴ ነው። ሙሴ በሚመራበት ወቅት ሙሴ ብቻውን ነበር የሚመራው። ረዳት አልነበረው፣ አጋዥ አልነበረው። ምክንያቱም ያ ወቅት ደግሞ እንደሚታውቁት ከግብፅ ምድር የወጡበት ወቅትም ነው። በዚያ የእስራኤል ሕዝብ ያንን የሚያክል ሕዝብ በአንድ ሰው የሚመረበት ወቅት ነበር። በዚያን ወቅት ወር አንድ ነገር ያስተውላል ሙሴ ከጠዋት እስከ ማታ ከጠዋት እስከ ማታ ከነጋተው እስከ ማምሻው ድረስ ልጆቹን ለልጆቹም ለሚስቱም እንዲሁም ደግሞ ለአማቱ ጊዜ መስጠት አልቻለም። ራሱን እንኳን የሚያገኝበት ጊዜ አልነበረውም። የቶር ይንን አስተዋል አንድ ቀን ማታ ሙሴን አስጠረውና ከሙሴ ጋር የሙሴ አማች ማለት የሙሴም አባት ብላችሁ መቀበል ትችላላችሁ መከረው እንደ አንድ አባት አንድ ነገር አስተዋለ በአንተ መሪነት ይህም ዊክሳይድ ነው ለማለት አንተ መምራት ከምጠበቅብህ በታች እየመራ እንደሆነ አስተዋልኩኝ ብሎ ይነግረዋል እሺ ብሎ ሙሴም ይቀመጣል እና ብሎ ነገረው ምንድን ነው የማየው ህዝቡ በፀሐይ በረሃብ እንዲሁም ደግሞ ተራውን በመጠበቅ ይውላል። በአንተ በር ላይ ምንድን ነው የሚሰሩት? ብሎ ነገሩ አዲስ ስለሆነበት ይጠይቋል። በዚህ መሀል ሙሴም ነገረው፣ ይህ ሁሉ ፍርደኛ ነው ጉዳይ ያለው ነው። ጉዳዩ እስኪፈጸምለት ድረስ ከኔ ብይን እስከምወስጥ ይጠብቃል በሰልፍ ተራ የደረሱ ይገባል፣ ተራ ያልደረሱ ደግሞ ተመልሶ ይሄዳል። ነገ በማግስቱ ሊመለስ የሚለውን ነገር ሙሴ ይናገራል። ሙሴ ሲናገር ዮቶርም አንድ አቅጣጫ ሳዩ በጣም መልካም ነገር ግን ይህ ዊክሳይ ነው፣ ያንተ በጣም ዊክሳይ ነው። ለምን ይሄን ሁሉ ህዝብ አንተ በየቀኑ ከምታስተናግድ ብሎ አቅጣጫ ማሳየት ጀመረ። ምክንያቱም ለነሱ ለአስራሁለቱም ነገድ አንዳንድ መሪ ምረጠላቸው፣ ህዝቡን ሰብስብና አስመርጥ። እነዛም የየወገኑ መሪዎች ደግሞ አሁንም ለዛ ወገን የሚሆን መሪዎችን የምረጡ። ከዛ ጉዳዩ ወደ አንተ የሚመጣውን እሰው ራሳቸው ይጨርሱ፣ ከነሱ አቅም በላይ የሆነው ደግሞ ወደነሱ እንዲያመጡ ለነዛ ሰዎች ይናገሩ በማለት አማቱ ይነግረዋል። ያ ብቻም አይደለም። ከነሱ ደግሞ በጣም ኬዙ ከፍ ያለ ከሆነ ወደ አንተ ይምጣና አንተም ብይን ተሰጣለ የሚለውን ነገር ይናገራል። በዚህ መሃል ሙሴ እንን ነገር አስተዋለ። መጀመሪያ ይህን ምክር ከመስማቱ በፊት ህዝቡ በጣም ይጨነቅ ነበር። ህዝቡ በጣም ቀን በቀን ይጉላላ ነበር። ዮቶር ግን ይህንን ምክር መከሩ። ይህ ምክር ለሙሴ ብቻ አይደለም ለእስራኤል ህዝብም ጭምር ትልቅ ሸክም ያቀለለው ጉዳይ ነው። በዚህም መሰረት ሙሴም ብቻውን ከመበየን ህዝቡም ከመጉላላት በጣም አረፉ። ያ ብቻም አይደለም ለሌሎችም የመሪነት አቅማቸውን እንዲያጎለብቱ፣ እንዲያውቁ፣ እንዲመዝኑ እድል ፈጠረላቸው። ዮቶር ማለት የሚዲያም ካህን ብቻም ሳይሆን ለእስራኤል ትልቅ ትልቅ አሻራ ያደረገ በእስራኤል ህዝብ ታሪክ ውስጥ ትልቁን ጎህ የቀደደ ሰው ይህ ሰው የሙሴ ከዚህ የምንማረው አንድ ነገር ነው። ይህንን ትምህርት የሚሰሙ ሰዎች ምናልባት መሪዎች ሊትኑ ትችላላችሁ፣ ተማሪዎችም ሊትኑ ትችላላችሁ። ለሁላችሁም ይጠቅማል ይሄ። መሪዎች ከሆናችሁ በትኩረት እንድታደምጡኝ እፈልጋለሁ። መሪ ማለት የሚማር የሚያስተምር፣ የሚማር የሚያስተምር፣ የሚማር የሚያስተምር። መሪ ሁሉን የሚያውቅና ሁሉን በራሱ ብቻ የሚበየን አይደለም። አማካሪ ያስፈልገዋል። ለመሪ ደግሞ አማካሪ የቅርብ አማካሪ ያስፈልገዋል። የቅርብ አማካሪ ዘመዱ ሊሆን ይችላል፣ ጓደኛው ወዳጁን ሊሆን ይችላል፣ ካልሆነም ደግሞ ጽሁፍም ሊሆን ይችላል። ሰው ካልሆነ ምናልባት የሚያነበው መጽሐፍም ሊሆን ይችላል። ይህ ሁሉ አንድን መሪ የሚመክሩ ኢንስትሩሜንቶች ናቸው። ከዚህ ብዙ ምክሮችን መቀበል ይችላል። ሙሴን የመከረው የእስራኤልን ሕዝብ እንግልት የቀነሰው እንዲሁም ከና አካቴ ያጠፋው ያጠፎው ማለት ይቻላል። ዮቶር ለመሪዎችም፣ እንደዛው እንደ ዮቶር አይነት ሰዎች በየዘመኑ እግዚአብሔር ያስቀመጣቸው ለመሪዎች ያስቀመጣቸው ግብዓቶች አሉ። እነዛን ማስተዋል ለመሪዎች ያስፈልጋል። ለመሪዎች ነው የዛሬ ምክሬ። ዛሬ ከመሪነት አንጻር ብዙ ማውራት ይቻላል። ስለኔ ብናገር ብዙ የመሪነት ስታፎች ላይ ተቀምጫሉ መርቻሉ፣ አይቻሉ። ያ ማለት ከኔ ደግሞ በላይ የመሩ ስላሉ ምን ያህል መሪነት ቦታ እንደሚከብድ እናያለን። ሹመት አድራ ስለሆነ በጣም ይከብዳል። ቅጥር ግን በጣም ቀላሉ ያስደስታል። ምናልባት አንዳንድ ሰው የተሾመው ሰው እንኳን ደስ ያለ ልል ይችላል። እንኳን ደስ ያለ ሳይሆን መባል ያለበት የተሾመ ሰው እግዚአብሔር በጸጋው ይርዳህ ነው መባል ያለበት። ምክንያቱም አደራ ነው የሚቀበሉ መጽሐፍ ቅዱስ እንደሚናገር፣ በሉቃስ ወንጌል ላይ እንደዚህ ይላል፣ ብዙ የተሰጠለት ሰው ብዙ የተሰጠው ሰው በብዙ ይጠየቃል ይባላል። ሹመት ወይም አደራ ከተጠያቂነት ጋር ነው። ኃላፊነት ከተጠያቂነት ጋር ነው። መሪነት ማለት ሹመት ነው። ሹመት ማለት ደግሞ ነገ በፍርድ ወንበር የምንቀመጥበት ነው። በፍርድ ወንበር ልንጠየቅ እንቀመጣለን። ለዛ መሪዎች መሪዎችን ስትገናኟቸው እግዚአብሔር ይርዳ፣ እንዲሁም ደግሞ መጸለይም ጭምር ነው ያለባቸው። ተቀጣሪውን ግን ካገኛችሁ እንኳን ደስ አለህ በሉት። ምክንያቱም ተቀጣሪ ነው እና ተቀጠረ ማለት ሹመት ሳይሆን ሳምቲንግ ያገኛል። ከዛ ጊዜውን ስጨርስ ይሄዳል። ከዚህ አንጻር ነው የምናወራው። መሪነት በጣም ይከብዳል። የብዙ ሰው አደራ እግዚአብሔር አምኖና እግዚአብሔር ለዚህ ሕዝብ ትሆናላችሁ ብሎ ከህዝብ ፊት ሲያመጣችሁ ኃላፊነትን እየሰጣቸው። መሪነት ደግሞ ለብቻችን የምንመራበት አይደለም። ማታ ሲንገባ መስል ያለብን ስ ከእግዚአብሔር ጋር ያለን እንቴሜሲያችን ከበፊቱ ይልቅ በጣም መጠበቃለን። በዚሁ መሃል አንድ ታሪክ ጣል ላርግላችሁ። አንድ ሰውዬ በየእሁዱ ይመጣ ነበር፣ ፕሮግራሞቹን አይቀርም። ከዚ በኋላ የሁነታይም ላይ ይጠፋል። የቤተክርስቲያን መጋቢም ለምን ብሎ ጉብኝት ይወጣል። ኦኬ ያኔማ እኔ የሚመጠዋል የገንዘብ ሹም ነበርኩኝ፣ ኦዲተር ነበር አሁን ደግሞ ከዛ ቦታ ስለተነሰው አሁን ምን እንዲያደርግልኝ ልምጣ በፊት የምመጣው እግዚአብሔር የህዝብን ገንዘብ እንዳልበላ የህዝብን ገንዘብ እንዳልበዘብስ ያለ አግባብ እንዳላጠፋ ገንዘብም እንዳይሰረቅ ገንዘብም እንዳይበተን እግዚአብሔር እንዲጠብቅልኝ እና እንዲጠብቅ ለመጸለይ ነበር አሁን ደግሞ ከዛ ቦታ ተነስቼ አሁን ሰላማዊ ቦታ ስለሆንኩኝ ወደ እግዚአብሔር መምጣት አይጠበቅብኝ መሪ ማለት ህዝብን ስለያዘ ወይም የሆነ ነገርን የሚያስጠብቅ ወደ እግዚአብሔር የሚመጣ ሳይሆን ለህይወቱ ለነገርየ ሁሉም እግዚአብሔር ጥበብን እንዲሰጠው የሚጸልይ የእግዚአብሔር አብሮነት ከሱ ጋር እንዲሆን የሚተጋ ሰው ነው። መሪ ሰዎችን ከማማከሩ በፊት ከእግዚአብሔር ጋር መማከር አለበት፣ ከእግዚአብሔር መማር አለበት። ከዛም አልፎ ተርፎ ሙሴ እግዚአብሔርን የሚሰማ ከእግዚአብሔር ድምፅን የሚቀበል ነው። እንደዚህ ስል ይናገራል። እግዚአብሔር ራሱ በአንደበቱ ስለ ሙሴ ሲመሰክር እኔ ለሌሎች ነቢያቶች በህልም በራይ እንዲሁም ደግሞ በተለያዩ መንገዶች ልናገር ይችላለሁ፣ ነገር ግን ከሙሴ ጋር ፊት ለፊት እነጋገራለሁ ነው የሚለው። ሙሴ ማለት እግዚአብሔርም ፊት ለፊት የሚያነጋግር መሪ ነው። ፊት ለፊት ከእግዚአብሔር ጋር ቁጭ ብሎ የሚናገር መሪ ነው። ያም ሆኖ እያለ እግዚአብሔር ያንን ነገር ለሱ የነገረው ያንን ጥበብ በዮቶር በኩል አስመከሩ። መሪ ማለት አንድ ተፈጣሪ ነው እንጂ ፈጣሪ አይደለም። ፈጣሪ ብቻ ነው ለሁሉም ነገር ከራሱ መፍትሄ የሚያበጭው። መሪ ግን ከአማካሪዎች ያገኛል፣ ከእግዚአብሔር ይሰማል፣ አንብቦም ይረዳል፣ ያንን አፕላይ ያደርጋል። መሪ እነዚህን ባላንስ እያደረገ የሚያመረ። ከሙሴ የሚበልጥ መሪ የለም እዚህ ሚጥር እስካሁንም አልተነሳም። ምክንያቱም እግዚአብሔርን ፊት ለፊት የሚያናገሩ መሪ ካልተሆኑም አልተረሳም። ሶምን ምን ለማለት ፈልጌ ነው? መሪዎች መንጋዎቻችሁን ስትመሩ ለመንጋዎቻችሁ እድል ስትሰጡ በራሳችሁ ፖዚሽን ብቻ አታስቡ። በራሳችሁ ምሬት ብቻ አትምከሯቸው ወይም አትበይኑ። ምክንያቱም አማካሪዎቻችሁን ስሙ። ወደ እናንተ ኬዝ እንዲመጣን ብቻ ሳይሆን እዛ ጋር ያሉ አቫይላብል ሆኖ ሁሌም የእናንተን መሪና ሳይሆን የራሳቸውንም ጥበብ እንዲጠቀሙ እድል ስጧቸው። ከእናንተ በኋላ እናንተ የሚጠቋቸው እነዛ ናቸው። ያኔ ደግሞ እንግልት፣ የህዝብ እንግልት ይቀንሳል። ግሪኮች እንደሚሉ ህዝብ፣ መንግስት ህዝብ ነው፣ እንዲህ የሚባል ማለት ነው። መንግስትን የሚመርጠው ህዝብ ነው። ያ ማለት ደግሞ ሹመት የሚመጣው ከህዝብ ነው እንጂ ከመንግስት ወደ ህዝብ አይቤድም። ይሄ ማለት ህዝብ የመረጠው መንግስት ነው። ህዝብን የሚመራው ህዝብ የመረጠው መሪ ነው። ቤተክርስቲያንን የሚመራው ህዝብ የመረጠው። መጀመሪያ ግን ህዝብ እንድመርጥ በህዝብ ፊት ሞገሴን የሚሰጠው እግዚአብሔር ነው። ከእግዚአብሔር ስትመረጡ፣ ለዚያም ነው መጽሐፍ ቅዱስ ሲናገር የበላይ አካላትን ባለስልጣናቶች አክብሯቸው ከዛም ባለፈ ደግሞ ምን አድርጓቸው፣ ጸልዩላቸው ብሎ የምናገረው ክፉንም ቃላት በእነሱ ላይ አታወሩ። ያ ብቻም አይደለም ኢቨን ውጪ ማውራት ቀርቶ ቤት በተኛችሁበት በእልፍኛችሁ እንኳን አታጉረመርሙ ይላል። ማውራት ሳይሆን በውስጣችሁ ራሱ አታጉረመርሙ ሲል ያስጠነቅቃል። ለምን ስትሉ እግዚአብሔር በምርጫው ትክክል ነው። እግዚአብሔር ነው የመረጠው። እግዚአብሔር ስመርጥ ህዝብን እንዲያስተናግድ ነው። በምሳሌ መጽሐፍ ላይ ሲናገር ደግሞ ባለስልጣን የፈለገውን ነገር ሊያደርግ ይችላል እግዚአብሔር ለፍርድ ሲሆን እንዲቀጣ ያስቀመጠው መሪ ነው። መልካምን ነገር የሚያደር ለሚያደርጉ ደግሞ እንዲሸልም እንደ መሳሪያ ሊጠቀምበት ያስቀመጠ ሰው ነው ይላል። መሪዎችን ከዚህ አንጻር ተማሪዎችም እንድታዩቸው እላለሁኝ። መሪዎች ደግሞ የህዝብ አገልጋይ መሆናቸው በዚህ አጋጣሚ እንዳትረሱ መሪነት በጣም ይከብዳል። በትነት በጣም በጣም ከባድ ነገር ነው። ግን እንደ ዮቶር ያሉ አማካሪዎች ግን እናንተንም፣ ሸክም የህዝብንም ሸክም የሚያቀሉላችሁ ሰዎች ናቸው። አጠገባችሁ ያለውን ሰው ተመልከቱ፣ አስተውሉ። ማን እየመከራችሁ፣ ማን ነውን የቅርብ ጓደኛችሁ? ማን ነው የሚያማክራችሁ? በዳዊት ዘመን የእስራኤል ቤት በጣም የተሰበሰበበትና እረፍትም ያገኘበት ወቅት ነበር ግን የእረፍት ወቅታቸው ከውጊያ ጋር ነው እንጂ ብቻውን ያረፉ አልነበሩ። ከዛ ቀጥሎ በጣም ያረፉበትና ሰላም የሰፈነውን ህይወት ያስቀጠሉት በዳዊት ልጅ በሰለሞን ነው። ይህን ሁላችሁም ታውቃላችሁ። በሰለሞን ዘመን አንድም የጥይት ድምፅ፣ አንድም የህዝብ ነፍስ አልተመተም። በሰለሞን ልጅ ዘመን ግን እስራኤል ለሁለት ተከፈለች ነው። እስራኤል ለሁለት ተከፈለች፣ ሰሜናዊ ደቡባዊ ተብላ። ኦኬ። በዚህን ወቅት አንድ ነገር ነበር ይህ ተከሰተው የእስራኤል ይዞ አባቴ ግብር አብዝተውብን ነበር፣ እንደስደስ የሚል ነገር ይዞ መጡ። እሺ የዛሬ ሶስት ቀን ተመልሳችሁ ብሎ ሸኛችሁ። ነገር ግን ይህ ንጉስ እስራኤል ላይ አንድ ነገር ነው ያደረገው። አንድ የነበረውን እስራኤል ለሁሌት ነው የከፈሉ። ለሁሌት መክፈል ማለት እስራኤል እስከ ዛሬ ድረስ ለሁሌት ተከፍላ እንድትኖር ነበር ያደረገው። አንደኛው ደቡብ አንደኛው ሰሜን፣ ወይም አንደኛው ጽዮን አንደኛው የላይኛችሁ እስራኤል ወይም ኢየሩሳሌም የምትባለው ምንድን ነው የለያያቸው? ንጉሱ ያማከራቸው ያን የእስራኤል ቤተሰብ ወይም የእስራኤል ቤት ጥያቄ ያቀረቡ ሰዎች የተመራረጡ ሽማግሌዎች ነበሩ። ሙሴም ሰባ ሽማግሌዎችን መርጧል። በእድሜ ጠና ጠና ያሉትን መበየን የሚችሉትን ላይክ። በዚህ መሰረት ወደ ሰለሞን ልጅ የመጡም ጥያቄዎቻቸውን ይዞ የመጡ ሽማግሌዎች ነበሩ ለእነሱም ተመልሳችሁ የዛሬ ሶስት ቀን ነው ብሏቸው፣ ሲያማክር የነበሩ የራሱን እኩዮችን ነበር። እነዚህም እንዲህ ያሉ የማይሆን ምክር መከሩት። ያ ምክር ግን የእስራኤልን ቤት በታተም ሲበታትን እስከ ዛሬ ድረስ ነው። አሁን እስካለንበት ደቂቃ ድረስ ነው። ምንድን ነው ያደረገው? አባቴ በጅራፍ ገርፏችሁ ከሆነ እኔ በግንጥ ገርፋችሁ አሉ ብሌ ንገር የሚል ምክር ነበር የተቀበሉ ከእኩዮቹ መጽሐፍ ቅዱስ ያንን ክፍል ስናገር እኩዮቹን አማክሩ ማንን እንደምታማክሩ ለይታችሁ እወቁ ስታማክሯቸው ከህይወት የተማሩትን ማስተዋል የሚችሉትን ጥበብ ያላቸውን ሰዎች አማክሯችሁ። ዝም ብላችሁ ማንንም እንዳታማክሯችሁ፣ ምክንያቱም የማይሆን ውሳኔ ለዘመናት የምትጸጸቱበትን የጸጸት ውሳኔ ሊያስወስናችሁ ስለሚችል፣ ልባችሁንና መንፈሳችሁን እግዚአብሔር ይጠብቅላችሁ። መሪ ስትሆኑ የእግዚአብሔር አንደበት ናቸው። መሪ ስትሆኑ የእግዚአብሔርን አደራ የሚያስቀጥሉ የሚታስቀጥሉም ናቸው። እግዚአብሔር ለዚህ ዘመን ለዚህ ዘመን ትውልድ መንገድ እንድታሳዩችሁ መርጧችሁ እንጂ እንድትጫኗችሁና እንዲሁም ደግሞ አለቃ እንድትሆኑባችሁ የቀጠራችሁ አይደላችሁ፣ የተሾማችሁ ናችሁ። ተቀጣሪ እንኳን ደሳሌ ይባላል፣ ተሿሚ ግን እግዚአብሔር ይርዳ፣ እግዚአብሔር መንገዱን ይምራ ይባላል። በዚህ ኮንቴክስት ራሳችሁን እንድታዩ ላሉኝ። እግዚአብሔር የመሪነት ዘመናችሁ ይባርክላችሁ፣ ፍሬያማ ሆኑ። የምትጸጸቱበትን መሪነት እንዳትመሩ፣ እግዚአብሔር ከእናንተ ጋር ይሁን።